ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጅ እና በልብ አንጠልጣዩ በትሁት በግፈኛዋ ሚስት እና በሰራተኛዋ ፍጥጫ በክፍል 28 ተከስተናል ማለት ነው። በባለፈው ክፍል እንግዲህ ዳኒ የአባባን እንግዲህ የቁም ሳጥናቸውን ቁልፍ ብድግ አድርጎ ወደ ክላስ ገብቶ እንግዲህ ቁም ሳጥናቸውን ለመክፈት ቢታገልም ነገር ግን ቁልፉ የተሳሳተ ነበረ። አባባም እንግዲህ አውቀው እሱን ቼክ ለማድረግ ነበረ የቁም ሳጥን ያልሆነውን ቁልፋቸውን ጠረጴዛ ላይ ያስቀምጠው ሳይተኙ የተኙ የመሰሉት። እናም እንግዲህ ዳኒ ቁልፉን ካገኘውማ ብሎ እንግዲህ የሰማውን ነገር እውን ለማድረግና ወደ ራሱ ለማድረግ እንግዲህ ለመዝረፍም እንደዛም አይነት ሀሳብና እቅድ ነበረውና እንግዲህ ክላሳቸው ገብቶ ቁም ሳጥኑን ክፈት አትከፈት ሲሉ፣ አባባ ከኋላ ድርስ አሉበት። ቆሌውን ግፍፍ አደረጉት። ምን ፈልገህ ነው? የምትፈልገው ነገር ካለ እሱ የቁም ሳጥኑ ቁልፍ አይደለም። ይሄ ነው ቁልፉ፣ እንካ ልጄ አሉት። ዳኒም በጣም ደነገጠና ለቲና እኮ የቤቱን ትክክለኛ ሰነድ አደለም፣ ያዞራችሁላትና እንዳልሆነ ስትናገሩ ሰምቼ ነበር ቼክ ለማድረግና ለማረጋገጥ ነው በማለትም ነበር የተናገረው። እናም እንግዲህ በቃ ካወቅክና ከሰማህማ፣ አዎ እኔማ ልጄ እሷን ቼክ ለማድረግ ነበር። እሷ ግን አያሃት አይደል አደራ የምትወጣ አይደለችም። እኔም እሷን ለመፈተሽና ቼክ ለማድረግ ነበር በማለት አባባ እንግዲህ ምላሻቸውን ሰጥተዋል። እናም እንግዲህ ቲና ቤቱ በሷ ስም መዞሩን እንጂ እንግዲህ በስተኋላ ያለውን ነገር ምንም የምታውቀው ነገር የላትም። እና ቤቱ በስሜ አንዴ ሆኗል በማለትም ነበረ። እዚህ ቦታ ሄድኩኝ እዚህ ሄድኩኝ ሳትል እንግዲህ ከሳምንት በላይ እንግዲህ ከቤት ወጥታ ለብቻዋ ዝንጥ ስትል እንግዲህ ከርማ ወደ ቤት ተመልሳለች ማለት ነው። ሁሉንም ሰላም ብላቸው ወደ ቤት ስትገባ እንግዲህ ሁሉም ሰላም ብለዋታል። ነገር ግን ፊትም ነስተዋት ነበር። ምን ነሽ ነው? ምን ገጥሞሽ ነው? በማለትም እንግዲህ አባባ ቢጠይቃትም ያው ፈታ እያልኩኝ እየተዝናናሁኝ ነው አለች እሷም። እንግዲህ ቀድመው እነሱ ሳይቀድሙ ልቅደም በማለት ይኸው ካሌብ እንኳን የትርሽ ምኑነሽ ነው እንዴት ነሽ ብሎ እንኳን አልጠየቀኝም፣ በማለት እንግዲህ ተቃውሞና ቅሬታዋን አቀረበች። ምኑነሽ ነው ልጄ፣ ደህና አደለሽም እንዴ? በማለትም አባባ ቢጠይቋትም ነገር ግን ካሌብ ለምን አልጠየቀኝም በማለት በጣም ተናዳለች። ዳኒም በጣም ተናዶባታል። አንቺ ቆይ ለምንድን ነው ይህ ትዳር አይደለም ወይ? እንዴት የርሽበትን አትናገሪም አታሳውቂም? በማለትም እንግዲህ ቁጣውንም አሳይቷል ማለት ነው። ቲና አሁን ላይ እንግዲህ መሬቱን ለመረገጥ ሁሉ እጅጉን በጣም እንግዲህ እንደተጸየፈች ነው የሚቆጠረው እና በጣም በጣም በሚገርም ሁኔታ እንግዲህ ቤቱ በእኔ ስም ሆኗል በማለት ሁሉንም ምክንያት እየፈለገችላቸው ተመልክተናል። ካሌብም በቃ አባዬ ወደ ክላሴ እየገባሁ ነው በማለት ወደ ክላሱ ያመራል። ወደ ክላስ እንግዲህ ሲሄድ እሷም ተከትለው ትሄድና ከእሱ ጋር አብራ መተኛት እንደማትፈልግም እንግዲህ ተናገረች። በጣም የሚገርም ነው። ካሌብም እኔም እኮ ይሄን ያክል ጊዜ እንግዲህ ውጭ ቆይተሽ መተሽ፣ እኔ እና አንቺማ ባልና ሚስት አይደለንም፣ እኔም አብረሽኝ እንድተኝ አልፈልግም በማለት እሷም እንግዲህ ሶፋ ላይ ነው የምተኛው በማለት ያው ሶፋ ላይ ተኝታለች ማለት ነው። ጠዋት አባባ እንግዲህ ወደ ሳሎን ሲሄዱ ቲና ሶፋ ላይ ተኝታ ነበረ ያገኟት። ምን ሆነሽ ነው ልጄ በማለትም እንዴት እዚህ ተኛሽ? ደህና አይደላችሁም እንዳንቺ እና ካሌብ ብለው ጠየቋት። እሷም እንግዲህ ካሌብን መፍታት እንደምትፈልግም ተናገረች። ምን ነው ልጄ ለምንድን? በማለትም አባባ ቢጠይቁም በቃኝ አልፈልግም ብላ በኃይለ ቃል አባባንም አመናጭቃ ነበረ የተናገረቻቸው ማለት ነው። እናም እንግዲህ አባባም በጣም በሆነው ነገር አዘኑ። እቺ አደራ የማትወጣ ናት በማለትም እንግዲህ ዳኒም እንግዲህ አባባ ያው ብሩን አራት ሚሊዮን ብር እሰጥሃለሁ፣ ስጠኝ አበድረኝ ስላለው እሺ እሰጥሃለሁ፣ ነገር ግን ለቲና ምንም አይነት ነገር እንዳትናገር ብለውም ነበረ ዳኒም እንግዲህ አሁን ላይ ሚስጥር ጠብቆ እንግዲህ ቲና የሆነችውን ነገር አልነገራትም። ነገር ግን እሷ ብዙም ሁሉን ነገር ግልጽ ልጽ ተደርጎ ካልተነገራት ብዙም አይገባትም። እና እሷ እኔ ብቻ ነኝ ትክክል በማለት በራሷ ብቻ መንገድ የምታምን እና እኔን እኔ ጋ ነው ድል ያለው እያለች እንግዲህ እጅጉን በጣም በካሌብ ቤተሰቦች ላይ እንግዲህ ካሌብንም መፍታት አለብኝ ስትል እንግዲህ ላባባም አባባም እንግዲህ እንደዛ ካልሽማ ልጄን ብቻውን አላስቀርም፣ እኔ እድረዋለሁኝ በማለትም አሏት። በጣም እየተናደደችም እየተበሳጨችም እንግዲህ ይህንን ነገር ለዳኒ ነገረችው። ዳኒም እንግዲህ በጣም ተናደደና እንዴት በማለትም እንግዲህ ይህ እኮ ትዳር ነው ቀልድ ነው እንዴ? እያልን ቢላት እኔ እኮ ከእሱ ጋር የመኖር መቼ ፍላጎት አለኝ? ካንተ ጋር የመኖር እንጂ እያለችም እንግዲህ አሁን እንግዲህ ዳኒና ቲና አንድ ላይ የሚኖሩበትን ቀን ነው እየናፈቀች ያለችው። ዳኒ ደግሞ እንግዲህ ያው ቤቱን አገኛለሁ ብሎ ነበር። ቤት እንዳጣም እንግዲህ ለትሁትም ሲናገር ነበር። ትሁትም ስትስቅበትና ስትሳለቅበት እንደ ፈክተህና ወጥተህ ወርደህ ደክመህ ያገኘውን ገንዘብ ያጣህ እኮ ነው የምትመስለው እያለች እኔም ብዬህ ነበር እኮ ዝም ብሎ ተስፋ የሌለው ነገር አትጠብቅ ብዬህ ነበር፣ በራስህ ብትጣጣር ይሻልሃል ራስህን ከዚህ ነገር አውጣ እያለችም እንግዲህ በተደጋጋሚ ከድሮም እየሰደበችውም እየመከረችውም ነበረ ትሁት። እናም እንግዲህ አሁን ላይ አባባ በሚያደርጋቸው ነገሮች ልክ እንደ ቲና እኔንስ ቢከዳኝ ይሰጠኛል እንዴ ብሩን? እያለም እንግዲህ ጥያቄም ገብቶበታል። እናም ይህንን ነገር ለትሁት ቢያማክራትም፣ እሰጥሃለሁ እስካለህ ድረስ ይሰጠሃል እና የማይሰጥብህ ምክንያት አይኖርም እያለች ያው ሚስጢርህን ጠብቅ ተብልሃል፣ ጠብቅ ሚስጢርህን በማለትም እንግዲህ ትነግረዋለች። እናም እንግዲህ ቲና እጅጉን በጣም በሚያሳዝን ሁኔታ ያው ቤት በራሴ ስም ነው ብላ እንደፈለግኩኝ አርጌ ከዚህ በኋላ እንግዲህ ከፍና ዝቅ እያረኩኝ አኖራችኋለሁ ከፈለግኩኝም አስወጣችኋለሁ እያለች እንግዲህ በጣም እንግዲህ ብዙ መጥፎ ነገሮችን እያሰበችላቸው ትገኛለች። እነሱም እንግዲህ ሌላ ድራማ እየሰሩ እንግዲህ በስተጀርባዋ እንግዲህ ተመልክተናል ማለት ነው። እናም እንግዲህ ይህንን እውነት ግን ስታውቅ ምን ይውጣት ይሆን ቲና? በጣም ነው የሚያሳዝነው በእውነት። እናም እንግዲህ እን እሷ ሁሉንም መንቅሬ ከዚህ ቤት አስወጣችኋለሁ እያለች በተለይ ደግሞ ትሁትን፣ ትሁት እንግዲህ ብዙ ነገር ከአባባ ጋር በመሆን እንግዲህ ቲና መሆን የምትፈልገውን ነገር እንዳትሆን ስላደረገቻት ትልቅ እንግዲህ በቀልም አለባት። እሷንም መበቀል ትፈልጋለች። ትሁትም እንግዲህ እውነታውንና ትክክለኛ ነገሩን ስለምታቅ ምንም ቅንጣትም አልደነቃትም። እናም እንግዲህ በእሷ ሁኔታ ግን እጅጉን በጣም እያዘነችም እየሳቀችባትም ተመልክተናታል ማለት ነው። ቲና እንግዲህ ያልጠበቀችውና ያላሰበችውን ጉዷን ያኮናንዋታል ማለት ነው። ነገር ግን እሷ ከነሱ ቀድማ እንግዲህ አንድ ላይ ሰብሰብም አድርጋቸው ቲና ውጪ ከዚ ትሁትን እንግዲህ ቲና ከሳሎን ተነስታ ለብቻ እንድትሆንና እነሱን ማናገር እንደምትፈልግም ሲናገሩ ካሌብ ግን ትሁትም እዚሁ ነው የምትቀመጠው ምንድን ነው እያለም እንግዲህ እዛ ላይ እንግዲህ አንድ ሁለት እያሉም ነበረ። የክፍል ሀያ ስምንት ድራማው የተጠናቀቀው ማለት ነው እንግዲህ ዳኒ በጣም በሚገርም እና በሚያሳዝን ሁኔታ አባባ እኮ በቃ አንቺ ማትፈልጊው እና የምትፈቹ ከሆነ ልጄማ ብቻውን አይቀርም እድረዋለሁኝ እኮ አሉ ብላም ለዳኒ ስትነግሩ ዳኒ በጣም ደንግጧል። ምክንያቱም ኤደንን እንግዲህ ዳኒ እየፈራ ይገኛል ማለት ነው። ኤደንና አባባ ደግሞ በጣም ተግባብተው እንግዲህ ደስ የሚል ግንኙነትም እንግዲህ ፈጥረዋልና የአባትና የልጅ ሆነው እናም እንግዲህ ይህች ጠበቃ አድርገህ ያዛት እያሉም እንግዲህ አባባ በጥሩ እይታም እንዳዩት ስለሚያቅ ዳኒ ዳኒ አሁን ላይ እየፈራም ይገኛል እኔንም እኮ እንግዲህ እየሳቀብኝና እየቀለደብኝ እያሾፈብኝ ሊሆንም ይችላል እያለ ዳኒም እንግዲህ ትልቅና ከባድ ስጋት ውስጥም ገብቶታል ማለት ነው እናም እንግዲህ ቲና አንድ ላይ ሰብሰብ ያደረገቻቸው እንግዲህ ቤቱን ለቃችሁ ውጡ ቤቱ በራሴ ስም ነው ብላ ሰርፕራይዝ ልታደርጋቸው ነውና አንድ ላይ እንግዲህ ቤት ውስጥ ሰብሰብ አድርጋቸው ነበረ። ድራማው እንግዲህ የተጠናቀቀው እሷም እንግዲህ ያላሰበችውን ነገር ያኮናንቧታል። ያኔ ግን ቲና ምን ይውጣትስ? ምን ሲሰማት ይሆን? በጣም በሚያሳዝን ሁኔታ እንግዲህ ይህንን ድራማ በልብ አንጠልጣይነት እንዲሁም ደግሞ ትልቅ አስተማሪ ድራማም እንደሆነ በተለይ ደግሞ እንግዲህ የራስ ያልሆነን ነገር ወደ ራስ ማድረግ ብዙ ነገሮችን ብቻ ተምረንበታልና ያለ ድካም እንዲሁም ደግሞ አንድ ሰው ሳይወጣ ሳይወርድ፣ ሳይደክም እንዲህ በአጭር መንገድ እንግዲህ የሰውን ገንዘብ ወደ ራሱ አድርጎ መክበርን እንግዲህ እየተመኙ ተመልክተናቸዋል። ቲናና ዳኒ ማለት ነው። የካሌብ አባት አባባ ደግሞ ተሰርቶና ተደግሞ ተለፍቶ ተወጥቶ ተወርዶ ነው እንግዲህ ሕይወትም ሊጣፍጥ እንዲሁም ደግሞ ሊከበርም ብርም ሊመጣ የሚችለው ሰርቶ በማሳየት ነው በሚለው እንግዲህ አባባም እንግዲህ ጥሩ ነገር አቅደውላቸው ተመልክተናል ማለት ነው። አድማጭ የተመልካች ውድና የተከበራችሁ ለዚህ ቻናል አዲስ ሆናችሁ ቻናሉን እንግዲህ ሰብስክራይብ በማድረግ ላይክ እና ሼር በማድረግ አበረታቱኝ ማለት ነው። ስለምታበረታቱኝ በጣም አድርጌ አመሰግናለሁ። እንግዲህ የክፍል 28 የግፈኛዋ ሚስትና የሰራተኛዋ ፍጥጫ ዜጋ ተጠናቋል። ማለት ነው። በቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን ነገር ደግሞ አዳዲስ ነገሮችን እንግዲህ የምናይ ይሆናል ማለት ነው። ቲና ለምንድን የሰበሰበቻቸው ሁላችሁም ሀሳብ አስተያየታችሁን በኮመንት ባይ ባይ። በቀጣይ